ይቻላችሁ ለልጇ ትኑር ለልጇ ትኑር አሀ ሮማን ልጅ የላትም እንዴ ሮማን ተሰማ ልጆች የላትም ህፃናት ልጆች አላት ትልቅ ልጅ አላት ልጅ የላትም እንዴ ሮማን ተሰማ ታሰረች ደግ እንኳን ሆነች እያለች ስትስቅ ሮማን ለልጆቿ ስትል መኖር የለባትም ሮሚ ቴዎድሮስ በጀመሪያ በትክክል አማርኛውን ጻፈው እና ስለ እኔ እንግሊዝኛ ታወራለህ እንደው ወለባም ስለ ራስ ሳስ በአማርኛውን በትክክል ጻፈው ሌላውን ተውና ኢንግሊሽ ሺ አይባል ሺ አይባልም ሙት ትክክል አማርኛውን ጻፍና ሮማን ተሰማ ልጅላትም እንዴ ሮሚ ስለዚህ እኮ ነው ስለዚህ ነው እኮ የምጸየፋችሁ ለምን እንታቃላችሁ አጎብዳጅ አሽቃባጭ አንዳንድ አንድ አጎብዳጅና አሽቃባጭ ልክ የላችሁም እሷ አጭ ፊንገር ልጇ ለልጅሽ ያኖርሽ ለልጅሽ ያቆየሽ እናንተ በጎን ተራጭ። እሷ ግን እንኳን ሮሚ ታሰረች ደግ ታሰረች ብላ እልልል ብላ እንደዛ ታስካካለች። አያችሁ፣ የሰው ልጅ በእግዚአብሔር ሲያዝ አፉ ይሰበሰባል። ልክ ሲሻለው ደግሞ እንደዚህ ትላለች። ሮሚን እስር እየተመኘችላት ደስ ብሏት ደስ ይላል እያለች እሷን። ታዲያ እኔ አትመርቂያት ብል ምን አቃጠላችሁ? ታዲያ ምን አናደዳችሁ? እኔ እንደውም እኮ እግዚአብሔርን ፈርቼ ከአንደበቴ መጥፎ አይውጣ? ከሰው ተሽዬ ልገኝ ብዬ እንጂ እኔም ብሄደችብኝ ብትናገረች ልክ ማለት ነው። ከሆስፒታል አውጥቼ ሬሳዋን መቅበር የነበረብኝ እኔ ነኝ። ኧረ አልታሰረችም ብሎ ሚስሷን አፈር ፊቱን የምናቅላት አለቂት እንደምታምጣ ነገሩን ነው። ገባክ ቦሌ እኔን እንደ ቀልድ እየተጫወትን እንደምለው አትመርቂያት፣ ምናምን አልከፈለች ምናምን ስል፣ ቤታ መርዝ ለልጇ ትኑርበት ትኑር ይሻላታል። እሷ ግን ሮሚን ግን እንኳን ታሰረች ብላ ስትናገር ግን በእናትነቱ አላሰበችም። ሮሚ ልጆች እንዳላት መታሰርን እንደመረጠ እሷ ያኔ ታሰረች ሲባል ወታ እንደተናገረችው ለሰው ግን እርስር የምትመኝ ጫካ ዓይናት የምላችሁ እኮ ለዚህ ነው። እሷ ለማንም አትራራም። መቼ ይገባቸው። እውነትሽን እኮ ነው። እሷ ለማንም አትራራም። እናንተ ግን እኔ ለሰው እንድራራ ትፈልጋላችሁ። እና እኔ መርዝ ነኝ፣ እሷ መርዝ አይደለችም። አደላሁን? ሩሚ ታሰረ ደግ ታሰረ ስትል መርዝ እሷ እንትን አይደለችም ጥሩ ናት፣ ችግር የለውም። እና አሁን ከፊንገር ጋር የምሰዳደብ በሰዓት አይደለም፣ ጨዋታ ላይ ነኝ። ስጨርስ ግን እኔ እናንቺ እንደ አዲስ እንገጥማለን ነው የምልሽ። እንኳን ለመታረቅ አይደለም ማን ነው እስካለሽ ደም ጠብታ ድረስ ነው ማስኬድሽ። የቀረሽን የደም ጠብታ እስክሰፊ ድረስ ነው እኔ እናንቺ የምንሄደው መታረቁን ተይው። መታረቅ ምናምን እርቅ ምናምን ይሄ ደረቀ አርሽን እዛ ስታምን መታረቁን ተይው። እኔ እናንቺ አልኩሽ እስከ መጨረሻው ድረስ የደምሽ ጠብታ መርዝ ነው አይደል? መርዙን ትቼ ደምሽ ጠብታ ድረስ እስክትወጣ ድረስ እኔ እናንቺ እንላቅቅ። ያንን ነው የምነግርሽ እኔ ትንሽ ነው ጣል የማደርግብሽ። አመቱን ሙሉ ከአፍሽ መርዝ እንድታፊ ነው የማደርግሽ። ያኔ መርዝ ተፍተሽ ለሆድሽ ውስጥ ያለውን ልጅ ማኅፀን ሲደፈን ውሻ ግቢ ከውሻ ወለድሽ ያች እንዲ እንድትናገር ያደርግሻል። ከዚህ በላይ ደግሞ መርዝ እንድታፊ ነው የማደርግሽ። ያኔ ነው የምልሽ። እርቁን ተይው፣ እርቁንማ አታስቢው እንዳታስቢው። ደፋ አይደል ደግሞ ማሰብ አይደል ማሰ በተ ፍሬ የምትባል እርኩስ እየሰደበችሽ ነው ውዴ። ልጆቿን በሀሸሽ እና በድረግ ተነጥቃ ከኖረች ሴት ጋር ምን ያሁን የምሰዳደብ? እኔ ከአይዲ ጀምሮ ነው እሷን ማቃት። ስስ ስሜቷን አቋለሁ። ውክነሷን አቋለሁ። ደንብ ደካማ ጎኗት እየነገርኳ ልክል እንኳን መርገጥ አላቃተኝ። ግን ድጋሚ ደግሞ የሰው ሰው አሳብጃ አርግርግዳ እየቀባች እንድትዞር አላረጋት። አራት ነጥብ እሷ እኮ በኮሜንት እኮ ማለት ነው የገዛ አብራ የበላችሁን የጠጣችሁን ጂጂ እየሰደበች ነው ስትባል እኮ ነው ሶስት ሰዓት ሙሉ የምትሄድባት። እኔ አሁን ለምሳሌ ዲቦራ እየሰደበችሽ ነው ብባል እንኳን ደግ ሰደበችኝ፣ ቪዲዮን አሳዩኝ ነው ምለው። ጭንቅላት ያስባል፣ ላይ ኖርማል አስተሳሰብ ነው ያለኝ። እሷ ግን አሁን አብራ በልታ የጠጣችሁን ጂጂ እየሰደበች ነው ብታይ ጂጂ ሸርሙ ጣናት ጂጂ እንዲናት ነው ብላ የምትቀጥለው ከእንደዚህ አይነት ሰው ጋር እንዴት ነው የምትሰዳደቡ? ለራሴም ለክብሬም ለዝናይም አይመጥነኝም። አይኖ ላይቱ ነው ነጭ አረገኝ ሶኬ ማሪ ፈረንጅ እንዳሉ ታውቃላችሁ መቼስ። አሁንስ አሪፍ ሆኖ ተረዳችሁኝ። አሁን ለምሳሌ ምት ፕራውድ እየን ይፍቅር የምትሰዳደቡት ሰው እኮ ማለት ነው ትንሽ ማሰቢያ ያለው ነው። ሂሉንታ ያለው ማሰቢያ ያለው። እኔ አሁን ከበላሁት ከጠጣሁት አይደለም አብሬ ከዋልቁት ሰው ጋር እንኳን ለመነጋገር ትንሽ የሚዘኛል። አሁን እች ፊንገር እንኳን አፏ የምከፍተው እነ መማር እነ ዲቦራ ሁሉ ያውቃሉ። ታግሻት ታግሻት ለማስረዳት ሞክሬ ነው ስታፈላ ነው እኔ የሆነ የማውቀውን ሰው ሲሆንብኝ ይከብደኛል። ከዛ ሰው ጋር ውሸት ነው፣ አልሰደበችም። አይቼዋለሁ፣ ሰድባኛለች። ተልኮልኛል፣ ላሰማሽ። ማሚ ነው፣ ለዛው የሚላከል ማሚ ፕሬዚዳንት። ለነገሩ የእሷን ድምፅ አሁን እዚህ የምከፍተው ማንስ ታቅማን አባቷና ሮባዳ ይች ደግሞ ልክ ስ የጠፍታ ነው። ሮማን ዝርያ የጠፍታ ነው ብላችሁ ለምትጠይቁኝ ሰዎች ሮማን ዝርያ ኢትዮጵያ ስት መጣት ተይዛ ሰርቤንገለችው። አያችሁ እንዲህ እያለኝ ነው። የዚች ቦርኮ ደግሞ እንዲህ እያለች ነው ሰው ላይ የምትስቀው እና እኔ ብት ታማት መርቂያት ስላልኩኝ አንጫጫችሁ። ለዚህ ነው ሮማንስ ልጅ የላትም ልጆች የሏትም። መታሰር ያስቃል። ኤኒወይ የዛችን ቦርኮ አልከፍትም ግን ስትሳደብ ነበረ ለጊፍት ብላ ዳይ ውደስ ብሎት ጊፍት እንዲሰጣት እኮ ነው የምትሰደኝ? ወይስ ከእንደዚህ ቻይ ረኔ ቦታ አልሰጣት ሁሌ እኮ ነው የምትሰድ፣ ወይም ሁሌ ነው የምትቀናው። ምንም ማድረግ አልችልም። ላይ እድሜም አለ ምናምን አይነሆን ትንሽ አነጥንጠዋል። እድሜዋ ምናምን እድሜ ደግሞ ብላ ደግሞ እንዳትመጣ ደግሞ በአፏ መስክራልኝ ያለች ልጅነት በገዛ አፏ መስክራል። እና ከእንደዚህ ካበደች ጋር አብራ ከበላችሁ ከጠጣችሁ እነሆዴን እነ ማራማይትን እነ ጂጂን ጂጂ የፈለገ መጥፎ ብትሆን ምን ብትሆን ከነሱ ከበላችሁ ጋር የምትሰዳደብ እኔ እንዴት ብዬ ነው ከእሷ ጋር የምትሰዳደቡ? እመቤቴ አንድ ሁለተኛ ጆከር አንበሳ ሰጥሻለሁ እምስሽን አሳይ ብሏል። ላይቭ ላይ ነው እምሷን ያሳየችው። ማለት እንዴት ብዬ ነው ጋይ ስምጣለው? ላይቭ ላይ ነው ባሏ እያያትኝ። ሀሽሽ ቤት የሆነ ጉራንጉ ውስጥ ገብታ እያጨሰች አስፓልት ላይ ስታስመልስ ነው በንጋቷ። ልጆቿ ይጠቀሙት ማለት ምንድን ነው አሁን ሰርጀሪ የምትለው? ኢንስታግራም ላይ ሁሉም ሚካኤልን ሁሉም ያውቃል። ሆዷን አስመጥጣለች። ልጅ እኮ ባለፈው ጀምሮ አቁማው ነው እንጂ አይጂ ላይ ሆዷን አስመጥጣለች። ሲጋራ መታጨስ ሴት ላይክ ስለ እሷ ምኑን ጀምሬ ምኑን ጨርሰዋለሁ? ብነካት በብዙ ነገር ቪዲዮዋን እያመጣው ነካታለሁ። አሁን እንትናን ማንነት የሌለች ትላታለች በአደባባይ አደ እንደ ትግራይን ባንዲራ አራት ቦታ ይቀዳደደችው በማንነት እንኳን ብንመጣ የትግራይን እኮ ባንዲራ ሰው ልጅ በአፉ ተናዶ ይናገራል። ባንዲራዋን እኮ አውጥታ ነው የቦጫጨቀችው። ማለት የምታላውን ሰው መለየት አለብኝ። ተረዳችሁኝ? ኮመንታተር የሆነ ነገር ሲላት እኮ ነው ጓደኞቿን እንዳልሆነ እንደሆነ አድርጋ የምትሳደበው። ከእንደዚህ ሰው ጋማ እችን እንደ ሰውም አልቆጥራትም። አንደኛ እድሜያችን አይፈቅድም። ሁለተኛ ለልጆቹ ያልሆነች ለእኔ ልትሆን አትችልም። ሙስሊም የሆነች ሙስሊም ሆነ አይመጣኝ። ጴንጤ ነበረች ከዛ ኦርቶዶክስ የሆነች ከዛ በኋላ አማራ ነኝ ብላ ከዛ ተጋሩ ነኝ ብላ ትክ እንዴት ነው ጋይስ የምንጣለው? ፍሬ እኮ ቀዥቢናል። ማርያም ከእንደዚህ አይነት ሰው ጋር እንዴት ነው የምንጣለው? አሁን ዝም ብዬ እኔ ፍሬዬ ብዬ ሂጄ ማለት ነው አንድ ቤቢ ቤቢ ላይ አሁን ትንሽ በሰጣት ምናምን ማለት ነው የኔ ፍቅሬ የኔ ማር አሳስተው ነው እኮ ምናምን በኋላ ከዛ ዝም ብዬ ኮሚንት ላይ ጅጅግ እየሰደበች ነው ብላ ትረግጣታለች። ባህሪዋን ስለማቅ ነው። ከአይዲ ጀምሮ ነው አውቃት። እመቤቴ ነግራቸዋለች እኮ ከአይዲ ጀምሮ ነው። ከአይዲ ጀምሮ ሆዷን ካስመጠጠች አይዲ ጀምሮ አውቃታለሁ። ለዛ ነው ማርያምን ቦታማ አልሰጣትኝ። ትንሽ ነው ጠቅም አረጋት፣ ግድግዳ ላይ አሯ የምትለቀልቅላለሁ። በቃ አለቀ። ኖ ሞኝ አይደለች፣ በጣም ብልጥ ናት። ሲስተምኛ ናት፣ እንደ እብድ ያደርጋታል። ግን እንትን ናት። በቃ ይህ ህይወቱ ተስፋ የቆረጠ ሰው ለም እንደዚያ አይነት ሰው ናት እኔ እኔ ከእሷ ጋር ተሰዳደ ግንቡ ላይ አሩን የለቀለቀ ማን ነው ላለው አለቀ። ቀን ሙሉ ስለ እኔ እንድታወራ ነው ማድረግ፣ ይህንን ነው እኔ ስስ ልቧን ስለማውቀው ነው። አሽሻምና ያዝ እንዴ እኔ የማረሰው መቤቴ እንጆከር አንበሳ፣ እሱን ቪዲዮ እልክላቸው። አንበሳ አንበሳ እሰጥሻለሁ ሲላት ኪድሀ ንምረት እንዳቧ እንደዚህ አድርገ እሷን እኮን ያሳየችው ለመቶ ሀምሳ ዶላር አሜሪካ ተቀምጣ ተለኛል። እኔ አሜሪካ ብቀመጥ እምሴን አላሳይ ቂጤና ምንድንን? ቂጤኑ እናጉርጉሩልኝ አለል እምሴን አልክም ለመቶ ሃምሳ ዶላር ብዬ እንደው አስቂያችሁም ጊፍት ትሰጡኛላችሁ እንጂ እምሴን አላሳይም። እመቤቴን ኪቡ ያላየሹ ጆከር ላይቭ ላይ እምስሽን ካሳየሽ እሰጥሻለ ሲላት ነው እምሴ ተላይታለ ንጹህ ናት ብላ አውልቃ ምሷን አሳየች። እና ከእንደዚህ አይነት ሰው ጋር እንዴት ብዬ ነው ውዶቼ የምሰዳደቡ? እድሜ ለጆከር ዳቦዋና፣ ሳይሆን እኔን እሙሙ፣ አታውቃትም ምን አይነት እንደሆነች። እኔ ግን እሷን አውቀዋለሁ። አታውቂውም ካለ ቪዲዮ አለኝ ይዤ እመጣለሁ። ምን ችግር አለ? ላይቭ ላይ አሳየ። እውነቴን እኮ ነው። መህነ በጥር የጠራሽ ብሼ እሙሙ፣ ይቅርታ እሙሙ ውዶች አንዴ አንዴ ውዶች፣ እሺ ስወድሽ ማሪ፣ ምን አትመጥነሽ። ማሪያ፣ ምን አትመጥነኝ። እመቤቴ፣ በምንም አንገናኝ። በምን በምንም በምንም አንገናኝ። በምንም እምነት ሙስሊም ነኝ ብላ በንጋታው ሰክሬ ነው ሙስሊም የሆንኩት ያለችው። እኔ እኮ አይምሮ ያስባል ሃይማኖት የመሰለን አልደፍርም። ሃይማኖት እኔያው ሙስሊም በእስልምናው ጽድት ያለ እስልምና ወዲ ወዲ ማይል ኦርቶዶክስ ወዲ ወዲ ማይል ስወድ በቃ ሙስሊም ሆኑ። የክርስቲያን የሚያከብር ክርስቲያን፣ የሙስሊም የሚያከብር ምና። እኔ ሃይማኖቴን እንኳን ለመለወጥ እንዴት ሰው እንዴት ነው የሚለውጠው ብዬን ማስበ አይደለም። እሷ እኮ ዛሬ ሙስሊም ሆና በንጋታው ሰክሬ ነው እስልምና ነው ያስቁት ነው ያለችው። ከእንደዚህ አይነት አይምሮ ከቀወሰ መጠጣም ሀሸሻም ጋር ምትሰዳደቡ ተስፋ ይቆርጡ ናቸው። ጴንጤስ ምን አለች? አ ፔንቴ ምን እንዴ? ትንሿ ሴቱን የሴቷ የሴቷ ቤት ዛሬ ዛሬ ዛሬ ነው የሚሄደው፣ ለዛ ነው ይሄ ምን ቴቴ ቆለቷል አሉ ዛሬ ነው የሚሄደው። ያ ሰውዬው ዛሬ ነው የሚሄደው። የምን ቴቴ ቆለቷል፣ አሳነስኩባችሁ ቴቴ ብዬሽ ብዬ እኮ ቆለጥዬ ወይ ዘንድሮ። ትናንትና በነገራችን ላይ ልንገራችሁ እኔ ከእናንተ ዜድ መቶ እጥፍ ትሻለኛለች፣ ማርያም ነው የምላችሁ። ከእናንተ ዜድ መቶ እጥፍ ትሻለኛለች። ለምን መሰላችሁ? አትሊስት እንኳን ዜድ ማለት ነው። እኔ የዛን ጊዜም እኔ ስለተሳደብኩ ነው እንጂ የተሳደበችው እኔ ባልሰድባት በዛ ጌ የምትሳደብ አይመስለኝም። ለምን የኔ ልጆችም እየነገሩኝ ነበር። እንኳን ሰደበችኝ፣ ከሰደበችኝ እኔም ሰድቤያታለሁ ማለት ነው። ደጋ አርጋ ሰደበችኝ፣ ደጋ አርጋ እንኳን ሰደበችኝ ለእኔ ትሻለኛለች፣ ዜድ ከማናችሁም በላይ ማርያምን፣ ትሻላለች። ትሻላለች አክባሪ ናት። እናንተ ናችሁ እንጂ ምቆሰቁስኝ እሷ እኔን እንድትሰድብ። የማን ተገረድሽ ምናምን ከእናንተ በላይ ገረዳለ። እንዲያ ለምሳሌ ትናንትና በኪዱን የሰደበቻት አለች አርምት ለቀልቋ